ሰላም፣ ውዴ ዮት ቴሌቪዥን ተመልካቾቻችን ከእግዚአብሔር ከአባታችን ከጌታም ከየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከዮት ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። አስቸናቂ ሀብታሙ መረጃውን በመምራት ከናንተ ጋር እቆያለሁ። አብራችሁን ቆዩ። በወላይታ ቀጣና ቃልዮት ቤተ ክርስቲያን በትጋት በታማኝነት በማገልገል ላይ ለሚገኙት ለመጋቢ ጎአ ጎሻና የማበረታቻ ስጦታ ተበረከተላቸው። በወላይታ ቀጠና ቃለዮት ቤተ ክርስቲያን በትጋት በታማኝነትና በፍሬያማነት በማገልገል ላይ ለሚገኙ ለመጋቢ ጎአ ጎሻ እና የማበረታቻ ስጦታ ተበረከተላቸው። ከ1984 ዓ ም ጀምሮ በወላይታ ቀጠና ቃለዮት ቤተ ክርስቲያን በትጋት በታማኝነትና በፍሬያማነት በማገልገል ላይ ለሚገኙ ለመጋቢ ጎአ ጎሻ እና የማበረታቻ ስጦታ ተበርክቶላቸዋል። በቦዲቲ እና በበሌ ሐዋሳ ከተማ አጥቢያዎች መጋቢ በመሆን በኪንዶ ኮይሻ አጥቢያ ቤተ ክርስቲያናት ህብረት በዋና ጸሐፊነት፣ እንዲሁም ከ2002 ጀምሮ በወላይታ ቀጠና ክርስቲያናዊ ትምህርት የጥቃትና ስልጠና ክፍል አስተባባሪ በመሆን እያገለገሉ የሚገኙ ሲሆን ለሚያሳዩት ትጋትና ብርታት ማበረታቻ እንዲሆን ከቀጠናው ጽሕፈት ቤት ስጦታ ተበርክቶላቸዋል። በብስራተ ወንጌል የምስራች ድምፅ ዓለም አቀፍ የወንጌል አገልግሎት ያገለገሉት ጋሽ ሰሎሞን ገብረሥላሴ ከዚህ ዓለም ድካም አረፉ። ባልደረባችን ሮማን ከሊል ተጨማሪ አላት በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በአገልግሎትና በኢትዮጵያ ሬዲዮ ከጋዜጠኝነት እስከ ዋና ፕሮግራም አዘጋጅነት በተጨማሪም የብሔራዊ ሬዲዮ የአማርኛ ፕሮግራም ኃላፊ በመሆን በልጆች ፕሮግራም አዘጋጅነት እንዲሁም በብስራት ወንጌል የመስራች ድምጽ ዓለም አቀፍ አገልግሎት በወንጌል ከፍተኛ ተደራሽ የነበረው ሬዲዮ ጣቢያ ላይ ያገለገሉት በአስረኛውም የበጎ ሰው ሽልማት ከቀድሞ ፕሬዚደንት ሳህለወርቅ የእውቅና ሽልማት የተበረከተላቸው የነበሩት ጋሽ ሰሎሞን ገብረሥላሴ ወደ ጌታ ተሰብስበዋል። ሥርዓተ ቀብራቸውም ቅዳሜ ህዳር 13 ከቀኑ 7 ሰዓት በጴጥሮስ ጳውሎስ መካነ መቃብር ተፈጽሟል። ውር ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኝናቸው ናቸው መረጃዎች እናልፋለን። በኮንጎ ና በሞዛምቢክ የሚፈጸሙ የክርስቲያን አማኞች ጥቃት መጨመሩ ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ና በሞዛምቢክ ውስጥ አሸባሪ ቡድኖች በክርስቲያኖች ላይ የሚፈጽሙት ጭፍጨፋና ጥቃት ከፍተኛ ደረጃ ላይ እየደረሰ መሆኑን ሪፖርቶች ያመላክታሉ። በቅርቡ በሁለቱም ሀገራት የተፈጸሙ ተከታታይ ጥቃቶች ከ20 በላይ ክርስቲያኖች አንገታቸውን ተቀልተው እንደሞቱም ይገልጻል። የመካከለኛው ምስራቅ ሚዲያ ጥናትና ምርምር ሜዲትሬን ኢንስቲቱት ኤምኢ ኤምአርአይ እንዳስታወቀው በተለይም ደግሞ የመካከለኛው አፍሪካ ግዛት አይኤስሲፒ ምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ በክርስቲያን መንደሮች ላይ ከፍተኛ ጥቃት እየፈጸመ መሆኑንም አስታውቋል። በዚህም መሰረት የሌቡሮ ግዛት በመይባ መንደር ላይ በተፈጸመ ጥቃት 12 ክርስቲያኖች አንገታቸው እንዲቀሉ አድርጓል። ከቀናት በፊት በኢቱሪ ግዛት በማንዜንዜ መንደር ላይ በተካሄደ ጥቃት ሌሎች የስድስት ክርስቲያኖች ህይወት የቀጠፈም ሲሆን ሀያ ቤቶችንም አቃጥሏል። በሞዛምቢክ በካቦ ዴልጋዩ ክልል ከ2017 ጀምሮ ከፍተኛ የሆነ የሰው ሕይወት እልፈትና የመንደሮች ውድመት አስከትሏል። በቅርቡ የተፈጸሙ ጥቃቶች አዲስ የፍርሃት ማዕበልም አስነስተዋል። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው ከሆነ በአንድ ሳምንት ውስጥ ብቻ በሰሜን ሞዛምቢክ ከ128000 በላይ የሚጠጉ ሰዎች ተፈናቅለዋል። ከዚሁ ጋር ተያይዞ የሲቢኤን ሪፖርት እንደሚያመላክተው በጥቅምት ወር ከ30 በላይ ክርስቲያኖች አንገታቸው ተቀልቶ አብያተ ክርስቲያናትም ተቃጥለዋል። የአይሪስ ግሎባል ሚኒስተር ዋና ስራ አስፈጻሚ ዊልሃርት አማኞች በዚህ ችግር ውስጥ ለሌሎች ተስፋ እንዲያገኙ እየተሰራ መሆኑን አጽንኦት ሰጥተዋል። የምንችለውን ያህል ሰው እየመገብን ነው፣ ክርስቶስ የሆነውን ቃልና እውነትን እየሰጠን ነውም ብለዋል። በሌላ በኩል ኤጲስቆጴስ ቫራ እንደተናገሩት ለሰላም ጸሎት ጥሪ በማቅረብ እግዚአብሔር እንዲረዳንና ሰላም እንዲሰጠን እንጠይቃለን። የሞዛምቢክ መንግስት አሸባሪዎችን በወታደራዊ ብቻ ሳይሆን በውይይትና በዓለም አቀፍ ዘዴዎች ለመዋጋት የሚያስችል ዘዴንም እንጠይቃለን ሲሉም ገልጸዋል። ዘገባው የሲቢኤን ነው። አንድ አዲስ ጥናት እንዳመለከተው ከሆነ በእርግዝና ወቅት እንቁላል አዘውትረው የሚመገቡ ሴቶች የማስታወስ ችሎታቸው ጤናማ የአዕምሮ እድገት ያላቸውን ህፃናት ሊወልዱ እንደሚችሉ ተገልጿል። ባልደረባችን ሮማን ከሊል ተጨማሪ አላት አንድ አዲስ ጥናት እንዳመላከተው ከሆነ በእርግዝና ወቅት እንቁላል አዘውትረው የሚበሉ ሴቶች የማስታወስ ችሎታቸው ጠንካራ፣ ፈጣን የመማር ችሎታና ጤናማ የአዕምሮ እድገት ያላቸው ህጻናት ሊወለዱ እንደሚችሉ ተገልጿል። ከእንቁላል የሚገኘው ጆሊን የሚባል ንጥረ ነገር ለአዕምሮና ለግንዛቤ እድገት ወሳኝ ሚና ይጫወታል። ተመራማሪዎች የነፍሰ ጡር ሴቶች አመጋገብን በተመለከተ በመጀመሪያዎቹ 12 ወራት ውስጥ የልጆቻቸውን የእውቀት እድገት ገምግመዋል። እንቁላል ከሚበሉ እናቶች የተወለዱ ህጻናት እና እናቶቻቸውም ጥቂት እንቁላል የሚበሉ ወይም ምንም ከማይበሉ ጋር ሲነጻጸሩ እንቁላል ከሚበሉ እናቶች የተወለዱ ህጻናት የተሻለ የማስታወስ ችሎታና ፈጣን ችግርን የመፍታት ችሎታ እንዳላቸው አሳይተዋል። እነዚህ ግኝቶች የእናቶች አመጋገብ በሚወለዱበት ልጆች በመጀመሪያ የአእምሮ እድገት ላይ ቀጥተኛና ዘላቂ ተጽዕኖ እንዳለው ያሳያሉ። በተለይም ቾሊን የሚባል ንጥረ ነገር በመማርና በማስታወስ ውስጥ የሚሳተፉ የአንጎል መዋቅሮችን ለመፍጠር በጣም አስፈላጊ ነው ልጅ የነርቭ ስርዓት ጤናማ ተግባር አስፈላጊ የሆነ ኦርጋኒክ ውህድ ሲሆን የበሬ ስጋ፣ የዶሮ ጉበትና እንቁላል በጣም የበለጸጉ የቾሊን የምግብ ምንጮች ናቸው። በብሪታንያ ግዙፍ አይጦች የመኪና የኤሌክትሪክ ገመዶችን እየበሉ አስቸገሩ ተባለ። ባልደረባችን ሮማን ከሊል ተጨማሪ አላት። ባሎቻቸው የሞቱባቸው አይጦች በመላ ብሪታንያ በመኪናዎች ላይ የሚሊዮን የሚቆጠሩ ፓውንድ የሚያወጣ ጉዳት ያደርሳሉ እና እንደ ቴስላ ያሉ መኪናዎች ደግሞ ተወዳጆቻቸውም ናቸው። እንደ ተባይ መቆጣጠሪያ ባለሙያዎች ገለጻ ከሆነ አይጦቹ ለኤሌክትሪክ ተሽከርካሪዎች ሽቦህ ይሳባሉ፣ ምክንያቱም ለነሱ ወንቾሎኒን የሚበሉ ይመስላቸዋል። በተባዮቹ የሚደርሰው ጉዳት የመኪና አሽከርካሪዎች ውድ ዋጋ እያስከፈላቸው ሲሆን ባለፈው ዓመት ብቻ ተባዮች በብሪታኒያ ውስጥ በተሽከርካሪ ላይ ወደ 1.29 ቢሊዮን ፓውንድ የሚጠጋ ጉዳትም አድርሰዋል። መረጃዎች እንደሚያመላክቱት ባይጦች ለደረሰ ጉዳት የሚከፈለው አማካኝ የካሳ መጠን ወደ 2500 ፓውንድ ገደማ ከፍም ብሏል። በደቡባዊ ለንደን የሚገኘው ክሮይደን በጉዳት ከፍተኛ ደረጃ የተጠቃ አካባቢ ሲሆን፣ በመቀጠልም በርሚንግ እንደሚገኝ መረጃ ያሳያል። ከዚህ በመቀጠል ደግሞ በለንደን ከተማ ሱሪ፣ ማንቸስተር፣ ኤሴክስ፣ ኬንት እና ሊንድስ እንደሚከተሉ የራት ማት መረጃ ያሳያል። ወደ ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በመምራት እኔ አስጨናቂ ሀብታሙ ከመላው የህይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አረኩኝ። ከቀረ የህይወት ቴሌቪዥን መሰናዶዎች ጋር መልካም ቆይታ።